አረኛ ይቆረስ እንበል። እሷ እስክትደውል ይቆረስ እንበልኛ። ስምረት ይቆረስ ነው የምትይው እኮ። የስምረትም ይቆረስ እያለች ነው። እኔ አልተመቻትም። ሰዓቱ ታቋል ረፍዷል እኮ ቢሆንም፣ ወይ በቃ ነገ ይደረግ እንጂ ነገ የሌላ ሰው ልደት ነው። አንተ አትሰማም? የሌላ ሰው ልደት ታከብራለ እንዴ? ያንተ ቀን ዛሬ ነው። አረ እኔ አይደለም አ በቃ እንደው ምን ያከብራለሁ እምቢ ካልክ ይሄ ሁሉ ነገር ተዘጋጅቶ ይሄ ሁሉ ሰው ተሰብስበው አሁን ኬክ አልቆርስም ስትል ምን ማለት ነው እንዴ? አንተ ትቆርስ አለ ብለን እኮ ነው የቅድሙን ነገር ያንጣጣ ነው አይደል? ይሄ ሁሉ ሰው ኬ አትመጣም በቃ ተስፋ ቁረጥ። በጣም ዛሬ ይለያል። የብሩክ ልደቱ ነው እና እንኳን በድጋሚ ሀፒ በርዝ ዴይ እያላችሁ በድጋሚ እንኳን ተውለት እያላችሁ ለብሩክ አስተላለፉ። ኮሜንት ላይ ልደቱ ምን ይመስላል ፕሮግራሙ ምን ይመስላል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ አብራችሁን ቆዩ።

ወይም ምንድን ነው የልደቱ ዲባቦቹ የተዘጋጁ ያዘጋጁት ዲባቦቹ በጣም አሪፍ ነው እና በጣም ደስ የሚል ዲባብ ነው የተዘጋጀው። ዋው እንዲህ አይነት አይቼም አላውቅም። እና በጣም ደስ የሚል ዲባብ ነው እና ያዘጋጁ ጓደኞቹ የተለያየ ነገር ነው። የምር እንዲህ አይነት ልደት አከባበር በጣም ገራሚ ነው እና በጣም በኔ በኩል አሪፍ ነው ብያለሁ። እስቲ አሁንም እያየን ሚ አላበላኝም አይሚ Thank you.

እኔ አይደለምእኔእኔእኔ ችግር ላይ ላይ የለውም፣ ግን አፉ ላይዝገባላየግን ይህ ሁሉ ሰው አስቁመኝ። በጣም ዛሬ መስከረም ነው፣ ያው ጥቅምት ሊገባ ነው። አሪፍ ወር ነው። የመስቀል ደመራዋ ተባርቶ ምናምን መስቀል አልፎ በኋላ ልደቱ የምር በጣም ደስ የሚል የልደት እንትን ነው እና በጣም ድባቡ ደስ ይላል። እምር አሁን ደግሞ የተለያዩ ነገሮችን እያየን ነው። በጓደኞቹ ፈታዘና እያሉ ነው አለች። እና በጣም ደስ ይላል። እስቲ ዲባቦችን አሁንም እያየን ነው የምንሄደው። ሰብስክራይብ እያረጋችሁ ፕሊዝ ሰብስክራይብ እያረጋችሁ ላይክና ላይክ እና ሀሳባችሁን ሀፔ

ለማንኛውም ያው እንግዲህ የምፈልገውን አይነት ነገር አድርግ ያለው ተሳክቶልኛል። ያው እኔ ያለ ፕራንክ አይሆንልኝም እና የተባበራችሁኝ ሀብቴ፣ ሁለቴ ነው፣ ሁለቴ ነው ያስደረግሽኝ። ሰልችቶኛል። ባለ ሁለት አይነት ባለ ሁለት አይነት፣ አሁንማ በከባዱ ነው። በቃ ብቻ ግን አልተዋጁ። ኧረ ተው፣ እውነት ነው አልተዋጁ። እሺ፣ በጣም አመሰግናለሁ። ለማንኛውም የተባበራችሁኝ ሌሎቻችሁም ደግሞ እንደምፈልገው ስላደረጋችሁት በጣም ነው ማመሰግነው። እዳችኋለሁ አሁን

ሀብቴ፣ አናስቆም ከሚደክም አዲስ አዲስ የተጋቡ እኮ ናቸው እነሱ። አንተ ምትቀመጥ ከምናነጣጠላቸው እኮ እየከፋት ነው እዛ ጋር። ምን ተሰማክ? ስሜትን ከአንተ ልጀምር፣ ና መጀመሪያ። ደንግጬ ነበር። አሁን እኮ ወደ ደስታው እየገባ ነው፣ እና ትንሽ የተሻጠ ይገኝ። እሺ፣ እንደዛ ከሆነ ኬኩን እንቁረስ። አይደለም፣ ኬኩን ይቁረስልን፣ ሻማችንን እናብረን። እንደ ተሰማኝ በኋላ ነግራቸዋለሁ። እሺ፣ ሁላችሁ ነው አይሻልላንደንእሺእ እንደዛ ከሆነ ደግሞ እነሱን ላስወራቸው። አንተስ እስክትመጣ ድረስ ነበር። እባክህን ቁጭ በል የእኔ ንጉስ። አምልጦኝ ነው አሁን። እሺ ለማንኛውም አሁን እንደመጣ ኬክም ከማስቆርስ ሳስበው ደንግጠሃል ምናምን፣ ተረጋጋ። እስከዛ ድረስ መልካምኞት ይግለጹልክና ያው እሱ ሳይመጣ አትናገሩም ብዬ ማዕቀብ ጥዬባቸው ሁላቸውም አፋቸውን እንደዚህ አድርገው ቁጭ ብለዋል። ስለዚህ አሁን በጥሞናት ሰማላንተ እሺ። ከማን እንጀምራለን አሁን? ሁላችሁም መልካምኞታችሁን የምትገልጹበት ጊዜ ነው። የምንጀምረው ከሙሺ ነው፣ ከዛ ወደ ሀብትሽ ናኒ ምናምን እያልን ወደ ጓደኞቹ እያልን እንሄዳለን። ወደ ሙሽ ልሂድ እስኪ። እንግዲህ ሙሽዬ ከበድ ከበድ ያሉ ጥያቄዎችን ነው የምጠይቅሽ እና ስለ አቶ ብሩክ እስኪ ብሩክን የተለያዩ ጥያቄዎችን አይሚ አሁን መጠየቅ ጀምራለች። ስለ ብሩክ ያለውን ሁኔታዎችን ጓደኞችን ምን አይነት እንትኖች እንዳያሳለፈ ብዙ ነገሮችን እየጠየቀች ነው ያለውን። አሁን ቪዲዮን እስከ ቪዲዮ ኳስ እየተጫወተ እጁ ተሰብሮ መጣ። እጁ ተሰብሮ መጥቶ አሁንም አሳሸውት። አሁንም ሄዶ ተሰብሮ መጣ ድጋሜ። በኳስ ነው፣ በኳስ አሳሸሁት። አሁንም ሶስተኛ ተሰብሮ መጣ። በኋላ በቃ እኔ ሀገር ለቅቄ እሄዳለሁ ስል ሙሽዬ የከርታ በቃ። ከዛ እጂ የሚጫወቱ ልጆች ሁለተኛ እንዳጠሩ ብኝ እንድጃልኩን አልኳቸው። በዛው ማቆማ በቃ ኳስ የሚባል ነገር ሄዶ አያውቅም፣ ሄዶ አያውቅም። በቃ እንግዲህ ጸባኛ ነው ማለት ነው፣ እንደተመሰከረለት ነው ማለት ነው። አዎ ሌላ ከልጆች አይጣሉ፣ ግን የኳስ ፍቅር አሁንም አለበት። አዎ ያው እጁን ሰብሮ መጣ እንጂ ሌላስ ምን እንትን ነገር አለ። መልካም ምኞት፣ ሌላ ሌላ ያው ጌታ ደሞ የአመቱ ደሞ ሌላ ከብርለት ያብቃኝ። አሜን እና ትልቅ ደረጃ ላይ እንትን ብሎ ያሳየኝ እኔንም። አሜን በቃ መልካም ልደት ታረሽ። እሺ እንግዲህ ከዚህ በላይ አላስጨንቅሽም። ሀብቴስ ምን የምትለው ነገር አለ? እንደው እንደ ታላቅ ወንድምነትህ አስቸግሮሃል? እንዴት ነው? እየኮረኮምከኝ አሳድገዋል። በሚገባ ነው የመታት ያው እሱም ያውቃል። በጣም መትቸዋለሁ፣ ቀጥቅጬዋለሁ፣ መትቸዋለሁ ሲል ግን ያው አሁን ላይ ትንሽ ራሱም ይነግረኛል። ጠቅጠቅሞኛል ምናምን ይላል። ያው ብዙ ነገሮችን አሳልፈናል። ወንድሜም እንደመሆኑ መጠን አንድ ጊዜ እኔ ገጠመኝ ሰላልሽ ማለት ነው እና የሆነ ብሩክ የተለያዩ ገጠመኞች የተለያዩ ነገሮችን እየጠየቀች ነው። አሪፍ መልሶችን እየመለሱ የሚገኙት ነው። እናንተስ ምን አይነት ገጠመኞችን አጋጥመዋቸዋል? እናንተስ በዚህ በተለያዩ ቪዲዮዎች ለምን ገጠመኞች ገጠማችሁ? ምን አይነት ነገሮችን አሳለፈ የሚለውን ደግሞ ሀሳባችን ኮሜንት ማለት ነው። ሰው በሌለበት መደርደሪያ ላይ አልወጣም። ከነ መደርደሪያው እንዳለ ቂቢው ተደብቶበት ከሰፈር ጠፍቷል። ከዛ ተፈልጎ ምናምን ተገኘና ምን ሆነ ነው ምናምን የቂቤ ምናምን ስትለው ቅድም ያጎረሳችሁኝ ነው አላለም። እንዳለ ተጣጣተ እና ይህንን አረሳም። ወንድሜ እንግዲህ ብዙ ነገሮች አሳልፈናል ካንተ ጋር። በጣም የምወደው ወንድሜ ነው። ታናሽ ወንድሜ ነው። ከዚህ በላይ ትልቅ ደረጃ ደርሶ እንደማይ አልጠራጠርም እና መልካም ልደት። በጣም ነው የምወደው። ሌላ ምንም አይደለም። ምን ባያንቀኛል እሺ፣ እንግዲህ ከዚህ በላይ አላስጨንቅም። ናኒስ ምን የምትዩ ነገር አለ? እንደው ካወቅሽው ጊዜ ጀምሮ ምን አይነት ልጅ ነው? እሺ፣ እኔ በቃ ብሩኪ እንደታናሽ ወንድሜ ነው ማየው። ከእንደዚህ ከላይ የብሩክ ልደቱን ልደቱን በደማቅ ሁኔታ እያከበሩ ነው የሚገኙት። እንኳን ተወለድክ እያላችሁ ሀሳባችሁን እያስቀመጣችሁ ቤተሰቦች በድጋሚ ጠይቃችሁ ሀሳባችሁን እያስቀመጣችሁ፣ እንኳን አፕ በርዝ ዴይ እያላችሁ የተለያዩ ምኞታችሁን እያስቀመጣችሁ ሄዱለት። እንኳን ተወእህን በዚህ አጋጣሚ እንኳን ብሩክ የተወለድክ እለዋለሁ። እናንተም እያላችሁ እና እስኪ ቪዲዮን አሁንም አይተን ማየት ያብቃን እና ለዚህ ደረጃ ስላደረሰው ደግሞ በጣም እግዚአብሔር ይመስገን። ሁለታችሁንም በሰላም ቀጣይ አመት ደግሞ ሙዥ እንዳለች ደግሰን ልደት ለማክበር ያብቃን። እንኳን አደረሳችሁ። እንኳን ተወለድክ። እናመሰግናለን አሁን ወዴት እንሄዳለን መሰላችሁ ወደ ወይዘሪት ስምረት እስኪ እንሂድ ወደ ትንሽ እየዋህት እሺ እባክሽ እንዴ ነሽ አሎ ወይዘሪት ምን ተሰማሽ እዚህ ልደት ፕሮግራም ላይ በመገኘትሽ በጣም ደስታ በጣም ነው ደስ ያለኝ እሺ ስለ ብሩክ ምን ትያለሽ ስለመጣኝ ወራ ለወራ አይ እሱ ማ ይደገምሻል ይደገምሻል ምን ላወራለት ማለት ብሩኬ ቃል የሚያንሰው ሰው ቃል የማይገልጸው ሰው ነው። እንደምታየው ሳይሆን በጣም ትልቅ አስተዋይ፣ ማርያም ጀግና ሰው ነው። እንደምታየው ሳይሆን በጣም አስተዋይ እንደ እድሜው። ዛሬ የብሩክ ልደት ነው። አፕግሬድ ደበጭካሚ አዳዲስ ሰዎች ካላቸው ሰብስክራይብ እያደረጋችሁ በፍት ጠይቃቸዋለሁ። ስለነበረን ጊዜ አሪፍ ቆይታ እንደነበራችሁ አልጠራጠርም። በጣም አመሰግናችኋለሁ አብራችሁን ስለነበራችሁ። በሚቀጥለው የሚያሳዩናል፣ በጉኩትን እንጠብቃለን። ስለነበረን ጊዜ አመሰግናለሁ።